ኦኬ፣ ሰላም አለይኩም ሙስሊም ወንድሞቼ እህቶቼ፣ ክርስቲያኖች ደግሞ ሰላም። እንዴት ናችሁ? ደህና ናችሁ? ደና ነኝ። ደና ናችሁ? ደና ነን። ግን ስላንቺ ጥያቄ ነበር አጭር ጥያቄ። እሺ ጠይቀኝ። ክርስቲያን ነበርሽ ድሮ? አዎ ነበርኩ። ሰልመሽ ነው? አዎ ስልሜ ነው። ግን ስራ ስለምገባው ቶሎ ጠይቀኝ። ግጣሚት ያደረጋል እሱ ነው እሱ ነው እና ማለት ምን ተረድተሽ ነው ወይም ምን መረዳ ስላልተረዳሽ ወይም ምን ግል ስላልሆነልሽ ነው ሃይማኖት የቀየርሽው? እንደዚህ አይነት ነገርማ መጠየቅ አለባቸው። እሺ፣ እሺ፣ በምችለው አቅም አብራራለሁ። ብዙ የመናገር ችሎታ የለኝም ግን በምችለው አቅም ላብራራላቸው። እሺ። አምላክ አንድም ሶስትም ነው ስንል ይጋጫል ከመጽሐፍ ቅዱስ ጋር ማለት ነው። ለምሳሌ እየሱስ ሰውና አምላክ ነው ስንል ይጋጫል። ለምሳሌ ለምንታስረዳ ምሳሌ ሁሉን አዋቂ ሲሆን ሁሉን አዋቂ ሁሉን አላዋቂ ይሆናል። በሰውነቱ አላዋቂ ሲሆን ደግሞ በአምላክነቱ ደግሞ አዋቂ፣ የሚሞት የማይሞት፣ የሚተኛ የማይተኛ፣ የማይለወጥ የሚለወጥ፣ የማይደክም የሚደክም ማለት ነው። ስለዚህ ለዛ ነው ትንቢተ ሰው ሆሴዕ ምዕራፍ አስራ አንድ ከቁጥር ዘጠኝ ላይ እኔ አምላክ እንጂ ሰው አይደለሁም ይላል ማለት ነው። አምላክ አይተኛም አያንቀላፋም። መዝሙረ መዝሙር ዳዊት ላይ 121 ምዕራፍ 121 ላይ ከቁጥር 4 ላይ ምን ይላል መሰለህ? እነሆ እስራኤልን የሚጠብቅ አይተኛም አያቀላፋም ልክ እንደ አያተል ኩርሲ ሱራ በቀራ 254 ላይ እንዳለው ማለት ነው። አላህ ከርሱ በቀር አምላክ የለም ህያው ራሱ ቻይ ነው ማንገላጀትም እንቅልፍም አይወስደውም ይላል ማለት ነው። ቁራ ላይ ኢየሱስ በተቃራኒው ያንቀላፋል የማርቆስ ወንጌል 4 ምዕራፍ ቁጥር 38 ላይ እርሱ በስተኋላ ትራስ ተ ተንተርሶ ተኝቶ ነበር ይላል እና ኢየሱስ ተኝቶ የሚነቃ ፍጡር ነው። ለምሳሌ ደግሞ ማቴዎስ ምዕራፍ ማቴዎስ ወንጌል ምዕራፍ አራት ከቁጥር አስር ላይ ለጌታ ለአምላክ ስገድ እሱን ብቻ አምልክ ይላል። ማነው የሚሰገድለት? አብ። የሚያስተምረው ማን ነው ደግሞ? ኢየሱስ። ስለዚህ ደግሞ ሉቃስ ወንጌል ምዕራፍ 1 ከቁጥር 32 ላይ ደግሞ ለጌታ አምላክ ያባቱን የዳዊትን ዙፋን ይሰጠዋል ይላል። ሰጪው ማነው? አብ። ተቀባይ ማን ነው? ኢየሱስ እና ደግሞ ኢየሱስ ሰውም አምላክ ነው ስንል ይሄ ነገር ያጋጭብናል፣ ማለት ነው። ተረድቶችን የለ አደለ? የማይተኛ የሚተኛ። እኔ አምላክ አልለዋወጥም ይላል። ለምሳሌ ደግሞ ኢሳያስ አርባ ሶስት ላይ ከቁጥር አስራ አንድ ላይ እኔ እግዚአብሔር ነኝ እንጂ እኔ እግዚአብሔር ነኝ ከእኔ ሌላ የሚያድን የለም ይላል። ደግሞ ኢሳያስ ምዕራፍ ሶስት ከቁጥር ሀያ ላይ ደግሞ ከኔ ጋር ማን ነበረ ይላል ማለት ነው። ከሱ ጋር ማንም አልነበረም። ኢየሱስ ደግሞ ብዙ ቦታ ላይ ልሰጥ የምችለው ኢየሱስ ነቢይ እንደሆነ በጣም ብዙ ቦታ ላይ ተጽፏል እኔ ነብይ ነኝ እያለ ማለት ነው ለምሳሌ ስነግርህ ክርስቲያኖች አምላክ አንድም ሶስትም ነው ይላሉ በፐርሻን ሶስት ናቸው ግን አይነጣጠሉም አንድ ነው አንድም ሶስትም ነው ይላሉ ደግሞ በመጽሐፍ ቅዱስ ምን ይላል መሰለ ማርቆስ ምዕራፍ አስራ ሁለት ከቁጥር ሀያ ዘጠኝ ላይ አምላክ አንድ ብቻ ነው ይልሃል ክርስቲያኖች ደግሞ ኢየሱስ አምላክ ነው ሲሉ ደግሞ ዮሐንስ ምዕራፍ አስራ ሁለት ከቁጥር አስራ አርባ አራት ላይ ደግሞ ምን ይላል ኢየሱስ አምላክ አለው ይላል ደግሞ እኔ አምላክ እኔ አምላክ ነኝ ለአ ይ ክርስቲያኖች ኢየሱስ አምላክ ነው ሲሉ ደግሞ ኢየሱስ ምን ይላል? እኔ አምላክ አይደለሁም ይላል። አምላክ አለኝ ይላል። ዮሐንስ ዮሐንስ ሀያ ምዕራፍ ሀያ ከቁጥር አስራ ሰባት ያዙንት ነኝ ምዕራፉን የያዙ ከፈለጋችሁ ማለት ነው። ክርስቲያኖስ ኢየሱስ ፍጡር እንጂ ፈጣሪ እንጂ ፍጡር አይደለም ይላሉ። እኔ ፍጡር ነኝ ይላል። ዮሐንስ ምዕራፍ አምስት ከቁጥር ሀያ ስድስት ላይ ለዚህ ሁሉ መልስ አይደለም ሲቀጥል ደግሞ ክርስቲያኖች ኢየሱስ ነብይ አይደለም ይላል። እኔ ነብይ ነኝ ማርቆስ ወንጌል ምዕራፍ ስድስት ከቁጥር አራት ማቴዎስ ወንጌል አስራ ሁለት ከቁጥር አምሳ ሰባት ላይ ኢየሱስ ላኪ እንጂ ተላኪ አይደለም ይላሉ ክርስቲያኖች። መጽሐፍ ቅዱስ ደሞ ይላል እኔ የተላኩ መልክተኛ ነኝ ይላል። ዮሐንስ አስራ ሁለት ከቁጥር አርባ ዘጠኝ ዮሐንስ ሰባት ከቁጥር አስራ ስድስት እዚህ ቦታ ላይ ሁሉም ቦታ ላይ ይጋጫል ማለት ነው። ክርስቲያኖች መጽሐፍ ቅዱስ አንድ ክርስቲያን እውነተኛ ክርስቲያን መሆን ካለበት የራሱ መጽሐፍ ገልጦ ማንበብ አለበት። የራሱን መጽሐፍ ገልጦ ያነበበ ሰው እውቀት ይጨምርለታል። መጽሐፍ ቅዱስን ሙሉን ያነበበ ክርስቲያን ወይ ኤዲክስ ነው የሚሆነው ወይ ደግሞ እስልምና ነው ይቀበላል። ምክንያቱም እንደ መጽሐፍ ቅዱስ ነው መሆን ያለብን፣ በማምንበት ነገር ተንተርሼ ነው የምናገረው፣ አይደለም የማምንበትን ነገር ደግሞ ማወቅ አለብኝ። መጽሐፍ ቅዱሴ ሌላ፣ የማደርገው ሌላ መሆን የለበትም። እንዲ ኢየሱስ በትንሳኤ ቀን አምላክ ነው ይላሉ ክርስቲያኖች። አይደለም መጽሐፍ ቅዱስ ላይ ምን ይላል? እኔ በዛ ጊዜ ከአብ ያነስኩ ነኝ ይላል። ምዕራፍ ዮሐንስ ምዕራፍ ስምንት ከቁጥር ሀያ ስምንት ላይ ማለት ነው። ኢየሱስ ክርስቲያኖች ደግሞ ኢየሱስ ለዓለም መድኃኒት ነው ይላሉ። እኔ የተላኩት ለእስራኤላኖች ብቻ ነው ይላል። ማቴዎስ አስራ አምስት ከቁጥር ሀያ አራት ላይ ማለት ነው። ክርስቲያኖች ደግሞ ምን ይላሉ? ኢየሱስ ሁሉም ማድረግ ይችላል ይላል። ኢየሱስ ደግሞ ምን ይላል ሲመልስላቸው፣ እኔ ከራሴ ምንም አላረግም ምንም አልችልም ይላል። ዮሐንስ ወንጌል ምዕራፍ አምስት ከቁጥር ሰላሳ ላይ በዛ ላይ ደግሞ ኢየሱስ ስለ ትንሳኤ ቀን ያውቃል ይላሉ ክርስቲያኖች፣ ብዙዎች ክርስቲያኖች ማለት ነው። መጽሐፍ ቅዱሳችሁም ይላል የትንሳኤ ቀን አላውቅም። ማርቆስ ማርቆስ ወንጌል ምዕራፍ አስራ ሶስት ከቁጥር ሰላሳ ሁለት ላይ። ኢየሱስ በአይሁዶች ተሰቅሏል ይላል። ኢየሱስ ደግሞ ምን ይላል መጽሐፍ ቅዱስ፣ እኔ በፍጹም አልተሰቀልኩም። ዮሐንስ ስምንት ምዕራፍ ስምንት ከቁጥር ሀያ አንድ ላይ። ሌላ መጥቀስ እንችላለን እና ደግሞ እንዴት ነው ከኔ ጋር ማን ነበረ ይላል። እንደውም መጽሐፍ ቅዱስ ላይ ምን ይላል መሰለ፣ ፊተኛውና ታላቀኛው ትእዛዝ የት የትኛው ነው ብለው ሐዋርያቶች እየሱስን ሲጠይቁት ማለት ነው ምን አሏቸው መሰለ ጌታ አምላክህ አንድ ብቻ ነው፣ እሱም ብቻ አምልክ ይላል። ብሉይ ኪዳን ላይ ከአራት በላይ አዲስ ኪዳን ላይ ደግሞ ከሀያ ሰባት በላይ እግዚአብሔር አብ አምላክ ብቻ እንደሆነ ተናግሯል። እና ሐዋርያቶች ያልተናገሩትን ኢየሱስ ደግሞ አምላክ ነኝ ብሎ ያላለውን ከየት አምጥታ ነው ያልተጻፈልና አንብበን ግድ አምላክ ነው ብለን ምን ልንይዝ እንችለው? እየርስ ያሉ የእስራኤል ሆይ ቅርታ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ብቻ ነው። በቃ እዚህ ጋ ዘገው እኮ ማለት ጭንቅላል ላለው ሰው ይሄ በጣም ቀላል ነው። እኔ አላንቀላፋም እኔ አልተኛም እያለ ኢየሱስ ክርስቶስ ይተኛ ነበር። ተላኪ ነው። እና የተላከ ነገር ለምንድን ነው አምላክ ብላችሁ የምታመልኩት? በዛሬ ደግሞ ኤርምያስ ምዕራፍ ሰላሳ ሁለት ከቁጥር ሀያ ሰባት ላይ እነሆ እኔ ስጋ ለባሽ ሁሉ አምላክ እግዚአብሔር ነኝ፣ በውኑ ከእኔ የሚያቅተኝ ነገር አለነ? የሰው ልጅም ስለሆን ይፈርድ ዘንድ ስልጣንን ሰጠው ይላል። ለማን ነው የሚሰጠው? ለኢየሱስ ክርስቶስ የተሰጩ። ኢየሱስ እኔ ከራሴ አንዳችም ላደርግ አልችልም፣ ፍርዴም ቅን ነው፣ የሰማሁትንም እፈርዳለሁ ይላል። ዮሐንስ ምዕራፍ አምስት ከቁጥር ሰላሳ ላይ ማለት ነው። ኢየሱስ ራሱ ምንድን ነው ያለው? ድምፁን ከፍ አድርጎ ዮሐንስ ምዕራፍ አስራ ሁለት ላይ ከቁጥር አርባ አራት ላይ እንዳለ ድምፁን ከፍ አድርጎ ማንም በእኔ ቢያምን ለእኔ ብቻ ሳይሆን በላከኝ ማመኑ ነው አለ። በማንም ማመኑ ነው፣ በላከው ማመኑ ነው። ላኪው ማን ነው? አብ ነው። ተላኪው ማን ነው? ኢየሱስ ነው። ስለዚህ ላኪ እና ተላኪ ሁለት ነገር ባለበት ነገር እንዴት ነው ኢየሱስን አምላክ ብለን ልንይዘ የምንችለው? ደግሞ በብሉ ኪዳን በአዲስ ኪዳን ነው ይሄ። በብሉ ኪዳን ብላችሁ ነጣጥላችሁ ደግሞ አትናገሩ። ለምሳሌ ኢየሱስ ምንድን ነው ያለው እኔ ሕግና ነቢያትን ለመሻር አልመጣውም ይላል አይደለም። የማቴዎስ ወንጌል ምዕራፍ አምስት ከቁጥር አስራ ሰባት ላይ እኔ ሕግና ነቢያትን ለመሻር አልመጣውም ልፈጽም እንጂ። ብሉ ኪዳንን ሊሽር አልመጣም ሊፈጽም እንጂ ማለት ነው። ስለዚህ ደግሞ ከመጽሐፍ ቅዱስ አንዲት የመጽሐፍ ቅዱስ ከምጠፋ ሰማይና ምድር ቢጠፋ ይሻላል ይላል አይደለም። ስለዚህ ጳውሎስ ራሱ ኤፌሶን ምዕራፍ አንድ ከቁጥር ሶስት ላይ ምን ይላል? በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክን አባት ይባረክ። ጳውሎስ ራሱ አምላክን ኢየሱስን ነጣጥሎ ነው አምላክንና ኢየሱስን ነጣጥሎ ነው እንጂ አምልኮ ታያቅም። እና እየሱ ደግሞ አምላክም አባት ለሱ ብቻ ነው አባት የተባለው ምናምን ይለዋል። ብዙ ጊዜ እንዲህ አባት እኮ ይለ አባት ይለዋል ምናምን ይለዋል እንደ ምን አለመሰለ ዮሐንስ ወንጌል ምዕራፍ ሀያ ከቁጥር አስራ አንድ ላይ ኢየሱስ ለመቅደላዊ ማርያም ነው እና ኢየሱስ ገና ወደ አባቴ አላረኩም አትጊ ነገር ግን ወደ ወንድሞች ሄደች እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ነገር ያቸዋል ስለዚህ አምላኩ አምላካችሁ ነው አባቱ ደግሞ አባታችሁ ነው በመጽሐፍ ቅዱስ ደግሞ ብዙ ልጅ ተብሏል ይሄ ነገር አያስኬዳችሁም ማለት ነው። አምላክ ለመባሉ ደግሞ ለሙሴ ራሱ አምላክ ተብሏል። ለፈርዖን አምላክ አድርጌሃለሁ ይላል። ምዕራፉን ከፈለጋችሁ ዘፀአት ሰባት አንድ ላይ ያላችሁ። እግዚአብሔርም ሙሴም እንዲህ አለው እኔ ለፈርዖን አምላክ አድርጌሃለሁ ያለው ወንድምር አሮንህም ያግዛል ብሎታል ማለት ነው እና በዛውባችሁ መሰለኝ እና አንድን ብቻ ጨምሬ ልዝጋላችሁና ኢሳያስ አርባ ምዕራፍ አርባ ከቁጥር ሀያ ስምንት ላይ ምን ይላል መሰላችሁ? ይችን ብቻ ተናግሬ ይዘጋላችኋሉ። አላወክም፣ አልሰማህም? እግዚአብሔር የዘላለ ማምላክ የምድር ዳርቻ ፈጣሪ ነው፣ አይደክምም፣ አይታክትም፣ ማስተዋሉም አይመረመርም፣ ለደከመ ጉልበት ይሰጣል ይላል። ኢየሱስ ግን ከአንዲት ጉድጓድ አጠገብ እንዲ ተቀምጦ ጊዜውም ተቀምጦ ነበር፣ ደክሞ ተቀምጦ ነበር። ሰዓቱም ስድስት ሰዓት ያክል ነው ይላል ዮሐንስ አራት ከቁጥር ስድስት ላይ የሚደክመው ነው ማለት ነው። እግዚአብሔር ኢየሱስ ራሱ ምን ይለን መሰለ ከእግዚአብሔር የሰማሁትን እውነት የነገርኳችሁ ሰው ልትገሉ ትፈልጋላችኋ አለ። ምን ብሎ ነው ራሱ የተነገረው ሰው